በጣና ሐይቅ ላይ እየተስፋፋ የሚገኘውን የእንቦጭ አረም ለመከላከል ሁሉም አካል ርብርብ ማድረግ እንደሚገባው ተመላከተ። አረሙ በሐይቁ ዙሪያ 30 ቀበሌዎችን አጥቅቷል። ሊካስ ማስረሻ ተጨማሪውን ይዟል። ከአማራ ሚዲያ ኮርፖሬሽን ወቅታዊ ዝግጅት ጋር ቆይታ ያደረጉት የጣና ሐይቅና ሌሎች ውሃ አካላት ጥበቃና ልማት ኤጀንሲ ምክትል ስራ አስኪያጅ አቶ ዳዊት አቡና በባህር ዳር ዩኒቨርሲቲ የመጤና ተስፋፊ ዝርያ ክትትልና ቁጥጥር ተመራማሪ አቶ መዝገብ ዳኛው ጣና ሐይቅ ቅርስ በመሆኑ ሁሉም ሊንከባከበውና ሊጠብቀው ይገባል ብለዋል። ጣና ሐይቅ ብዙ ታሪክ ያለው ነው። በዙሪያው እጅግ በጣም ብዙ የህብረተሰብ ክፍል የዕለት ዕለት ኑሮውን የሚገፋበት ትልቅ ሀብታችን ነው። ጣና ሐይቅ መታወቂያችን ነው፣ አይደንቲቲያችን ነው፣ የሀገር ሀብት ነው። ለብዝሃ ህይወት በጣም ሪች የሆነ የሆነና ሆትስፖት ኤሪያ ብለን የምንጠራው የዋፋቶ መጠለያ፣ ማይግራቶሪ በርድስ የምንላቸው ብዝሃ ህይወቶች፣ ከ28 በላይ የሚሆኑ የአሳ ዝርያዎች፣ እጽዋቶች፣ ማይክሮፋይተስ ዞፕላክተድ የምንላቸው እጽዋቶች በከፍተኛ ደረጃ የሚገኙት በዚህ ሐይቅ አካባቢ ነው በጣና ሐይቅ ላይ የተከሰተው የእንቦጭ አረም በሐይቁ ዙሪያ በሚገኙ በስምንት ወረዳዎች ሰላሳ ቀበሌዎችን አካሏል ባለፉት ዓመታት የእንቦጭ አረምን ስርጭት ለማስወገድ የተሰራው ስራ የሚፈለገውን ውጤት ማስገኘት አለመቻሉ የችግሩን መጠን አሳሳቢ አድርጎታል በተከታታይ ያጋጠሙ ችግሮች ነበሩ የኮቪድ ወረርሽኝ የሰሜኑ ጦርነት አሁን ደግሞ ክልላችን ያለበት የሰላም ሁኔታ በዚህም ምክንያት ተገቢው ትኩረት ማግኘት አልቻለም። ስራው ሰፊ የሆነ የማህበረሰብ ንቅናቄን የሚጠይቅ ሰፊ ሀብት የሚጠይቅ እና ደግሞ የብዙ ተቋማትን ቅንጅት የሚፈልግ እንደመሆኑ መጠን እነዚህ እየገጠሙን ያሉ የሰላም ችግሮች አረሙን በመከላከል በሁሉም የሐይቁ ዳርቻ ላይ ተንቀሳቅሶ ህዝቡን አደራጅቶ አነቃንቆ አጋር አካላትን አሳትፎ አረሙን የመከላከል ስራ ላይ በተጨባጭ ችግር ገጥሟል ብለን እንወስዳለን። ትልቅ ትኩረት ተሰጥቶ ሲሰራ ነበረ። አሁን ግን በተለያዩ ወቅታዊ ችግሮች ምክንያት በተፈለገው ልክ መሄድ ስላልቻል እንቦጭ አረሙ በባህር ዳር በኩል ሳይቀር ሐይቁን የወረረበት ሁኔታ ነው ያለ። በጣና ሐይቅ ላይ የተንሰራፈው የእንቦጭ አረም 5000 ሄክታር የሚሸፍን ሲሆን እስካሁን የሰው ጉልበትና ማሽንን በመጠቀም ከ1500 ሄክታር በላይ አረሙን ማስወገድ ተችሏል። የሰው ጉልበትና ማሽነሪዎችን በማስተባበር እየተሰራ ያለው ስራ አሁንም አበረታች ነው። በተለይም በባህር ዳር በኩል ከዚህ በላይ ሰፊ ስራዎች ተሰርተው አረሙ በሐይቁ ላይ የደቀነውን አደጋ ለመቀነስ ለመከላከል የሚያስችልበት እድል ይፈጠር ነበር ብለን እንወስዳለን። በአማራ ክልል የተከሰተው የሰላም ችግር አረሙን ለማስወገድ እንቅፋት መሆኑን የተናገሩት ክትል ስራ አስኪያጁ በባህር ዳር ዙሪያና አካባቢው አረሙን ለማስወገድ ጥረት መደረጉን ተናግረዋል። በተለይ ሰፊ ስራ ልንሰራ የምንችልበት አረሙ የተከማቸበት አካባቢ ላይ በጣም አሳሳቢ የሆነ የሰላም ችግር አለ። የምርምር ተቋማት፣ የመንግስት ተቋማት እና ሌሎች መንግስታዊ ያሉ ተቋማትን በተገቢው መንገድ አቀናጅቶ ነው ስራው ሊሰራ የሚችለው። የማህበረሰቡ ንቅናቄ በጣም አስፈላጊ ነው። ይህንን ቅንጅት ፈጥሮ ይህንን ትብብር በመፍጠር በኩል አጥጋቢ ስራ አልተሰራም። አሁን ባለው ሁኔታ ዋናው የማስወገጅ አማራጭ የሰው ጉልበት ነው ብለን፣ ይሄ ህብረተሰብ ደግሞ ምን ይጠይቃል? ሞቢላይዜሽን ይጠይቃል። ሞቢላይዜሽን ደግሞ ምን ይጠይቃል? ሰላም ይጠይቃል። ህብረተሰቡ በራሱ ተነሳሽነት ተነስቶ እንዲያስወግድ ማድረግ ደግሞ የወረዳ፣ የዞን፣ የቀበሌ መንግስት ማስተባበር ይኖርበታል ማለት ነው። ይህም በማድረግ ረገድ መሰረታዊ ችግር አለ። የእንቦጭ አረምን ለማስወገድ የክልልና የፌዴራል ተቋማት እንዲሁም ምሁራን ትብብር ያስፈልጋል ብለዋል። የሰላም ሁኔታውን ተቋቁመን ለስራው የሚያስፈልግ ሀብት ከተገኘ የመንግስት ተቋማት የሚጠበቅባቸውን ቅንጅታዊ አሰራር እና ርብርብ ካደረጉ አሁን ያለውን ችግር ለመቆጣጠር የሚያስችል ጥረት እናደርጋለን። የምርምር ተቋማት ናቸው። ዩኒቨርሲቲዎች ሳይንሳዊ የሆነ አዋጭ የሆነ ሀገር በቀል የሆነ መፍትሄ ለጣና ማምጣት መቻል አለባቸው ማለት ነው። ልዩ ትኩረት የሚፈልግ ስራ መስራት ይጠይቃል። ንቅናቄ ፈጥረን አረሙን የመቆጣጠር ስራ መስራት መቻል አለብ